ጤና ይስጥልን አድማጮቻችን፣ እንደምን ሰንብታችኋል? ይህ የዋዜማ ሬዲዮ ምዕራፍ አንድ ፕሮግራማችን ነው። ምናልባት ለብዙዎቻችን ይህ የማይታሰብ ቢሆንም እስቲ ለአንድ አፍታ በአእምሯችን አንድ የ15 ዓመት ለግላጋ ወጣት እናስብ። ይህም ለግላጋ ወጣት ደብተር አንግቦ ትምህርት ቤት ከመሄድ ይልቅ ጠመንጃ ይዞ ዱር ያደረና ነፃነቴን አላስነካም ብሎ ያመፀ ኃይለኛ ወጣት እንደሆነ እናስብ። የአእምሮ ወሰናችን እምቢ ብሎ ቢያስቸግረንም አሁንም ይህ ወጣት ተራ አመፀኛና ወንጀለኛ ሳይሆን አንድን ትልቅ የአውሮፓ ጦር የተጋፈጠና የተዋጋ የላቀ ስነ ምግባር የነበረው አብረውትም በነበሩት ሁሉ ዘንድ ተወዳጅነትን ያተረፈ ጀግና እንደሆነ እናስብ። ይህም አልበቃ ብሎት ይኸው ለግላጋ ወጣት 3500 ለሚሆኑ እሱን መሰል እምቢ ለነፃነት የባዮች መሪና የጦር አዛዣቸው ነበር ብለን እናስብ። በእርግጥም ይህ በጣም አስገራሚ ታሪክ ነው። ምናልባትም በኢትዮጵያ ብቻ ሳይሆን በዓለም ደረጃ ተወዳዳሪ የማይገኝለት ታሪክ ነው። በዚህም ላይ በገጠማቸው ጦርነቶች ሁሉ ድል በማድረጉ ምክንያት ስሙ እየተወደሰ ከፍ ካለ ማዕረግ አውሎታል። ገና በሀያ ዓመት ዕድሜው የመደበኛ ሻለቅነትን አግኝቶ በመኮንነት ማዕረግ እያደገ በአጭር ጊዜ ውስጥ እስከ ሌተና ጄኔራልነት ድረስ ደረሰ። ይህ ልብ ወለድ አይደለም እውነተኛ ታሪክ ነው እንጂ። ባለታሪኩም የዮብደው ጃገማ ኬሎ ናቸው። እኚህ ሰው ታሪካቸውን ለመጻፍ ጥረት ሲያደርጉ ማስታወሻ ሲከትቡ ከርመው ማህበረሰባዊ ጥናት መሰል ወይም ኢትኖግራፊክ ጽሁፎቹ ስመጥር ለሆነው ለፍቅረ ማርቆስ ደስታ አሳልፈው ሰጡት። ፍቅረ ማርቆስም በተለመደው ግሩም የሥነ ጽሁፍ ችሎታው አማካኝነት የእኚህን አስገራሚ የጦር ጀግና ታሪክ ለማንበብ የቀለለ አድርጎ አቀናብሮ ጻፈው። መጽሐፉንም ጃገማ ኬሎ የበጋው መብረቅ አለው። ሻማ ቡክስ አሳታሚ ድርጅትም አሳትሞ ለአንባቢያን አደረሰው። ሁሉም በዚህ መጽሐፍ ህትመት ላይ የተሳተፉ ሰዎች ይህንንም ታሪክ አፈ ታሪክ ብቻ ሆኖ በአክኖ እንዳይቀር ላደረጉት አስተዋጽኦ ከፍ ያለ ምስጋና ይገባቸዋል። ይህ ባይሆን ኖሮ ይህም ታሪክ እንደነ በላይ ዘለቀና እንደነ አብዲሳ አጋ ታሪክ አሉ በሚል ተረት መሰላፈ ታሪክነት ጠፍቶ መቅረቱ ነበር። በ2001 ዓ.ም የታተመው ይኸው መጽሐፍ 304 ገጾችና 21 ምዕራፎች እንዲይዝ ሆኖ ተቀናብሮ ቀርቧል። በየምዕራፉም ከባለ ታሪኩ የቤተሰብ ቅድመ ታሪክ ጀምሮ እስከ ቅርቡ የጣሊያን ወረራ ዘመን እና በባለታሪኩ በጄኔራል ጃገማ ኬሎ ሕይወት ዙሪያ የተፈጸሙትን ክስተቶች ይተርካል። የጄኔራል ጃገማ ቅድመ አያት ከነበሩት ከጀግናው የሚጫ ባላባት ከጎዳና ነሞ አንስቶ የእርሳቸውን ስም እና ዝና ዳግመኛ እስካስጠራው ሌላው ጀግና ጃገማ ድረስ የአራት ትውልድ ታሪክ ይዟል። ጎዳና ነሞ የሜጫን ግዛት ለማስፋፋት ባደረጉት ጦርነቶች ትልቅ ጀብዱ በመስራት የሜጫ ሁሉ ኩራት በመሆን ከሞቱ በኋላ ከገደሉት አንድ ሰው ጋር ተደምሮ አንድ ሺህ ሰው መግደላቸው የሚወራላቸው ዝነኛ ሰው ነበሩ። የእርሳቸው ልጆች እና የልጅ ልጆችም እነገሮና እነ እነኬሎ ባለጠጋና ስመጥር የኦሮሞ ባለአባቶች ነበሩ። በዚህ ታላቅ ወኔ ውስጥ ያደገውንና ገና በአሥራ ሦስት ዓመቱ አውሬ ለማደን እንደ ቀድማ አያቱ ስመጥር ለመሆን ሲከጅል የነበረውን ኩሩ ሰው ማንነቱን ያላወቀ አንድ የጣሊያን ሹምባሽ ደፈረ። ክብረ ነክ በሆነ ሁኔታ እየገረፈ ውሃ ሲያስቀዳው ውስጡ የነበረው አልደፈር ባይነቱ ድንገት ገነፈለ። ሹምባሹን ከአንድ ባልደረባው ጋር በመግደር ወደ ጫካ የገባው ጃገማ ከዚያን ዕለት አንስቶ ጣሊያንንና ባንዳዎቹን እያስጨነቀ አምስቱን ዓመት የወረራ ዘመን በታላቅ ጀብዱ አሳለፈ። ከነጻነትን መልስ በመደበኛ ሰራዊት ውስጥ በመግባት እስከ ሌተና ጀነራልነት ማዕረግ ደረሰ። በውትድርና የአገልግሎት ዘመኑም ከጣሊያን ጦርነት መልስ በአገር ውስጥ ተከስተው በነበሩት ሁከቶች ሁሉ ሲቻል ሰላማዊ ሳይሆን ወታደራዊ መፍትሄ በመስጠት ታዋቂ ሆኑ። ተጠቃሽ ከሆኑትን ነገሮች መካከል የባሌና የጎጃም ገበሬዎች አመፅ፣ የትግራዩ የቀዳማይ ወያኔ አመፅና የመንግስቱና የግርማሜ ነዋይ የመፈንቅለ መንግስት ሙከራ ይገኙባቸዋል። እነኚህ ሁሉ አመፆች ሲቻል በሰላም ሳይቻል ደግሞ በኃይል በማስወገድ የቀዳማዊ ኃይለ ስላሴ አለኝታ ሆነው ዘልቀዋል። በእርግጥ እነኚህ ታሪኮቻቸው ከአንዳንዶች ክብርን ቢያሰጧቸውም በአደርባይነት የሚነቅፏቸው እንደሚኖሩ ግልጽ ይመስላል። ያለደም መፋሰስ እንዲከስሙ የተደረጉት የፍትህ ጥያቄዎች እንዳሉ እንኳን ሆነው በአሳዛኝ ሁኔታ ደም ያፋሰሰውን የታሳሱን ግርግር ያጠፉበትን መንገድ ደግ አላደረጉም ብሎ የሚነቅፋቸው ስላለመኖሩ እርግጠኞች መሆን አንችልም። የመፈንቅለ መንግስቱን ሙከራ ተስፋ ፈንጣቂ አድርገው የሚመለከቱ ብዙ ሰዎች የጃገማን የማክሸፍ ተልእኮ እንደ አድርባይነት ቢቆጥሩት የሚያስደንቅ አይመስልም። የመጽሐፉን አጻጻፍ ዘይቤን በተመለከተ ሊነሱ የሚችሉ ጥያቄዎች አሉ። ፍቅረ ማርቆስ ከባለ ታሪኩ ካገኘው መረጃ በተጨማሪ የራሱ የሆኑ ነገሮችንም በመጽሐፉ እንዳካተተ የሚያሳዩ ብዙ የመጽሐፉ ክፍሎች አሉ። ምክንያቱም እንኳን ፍቅረ ማርቆስ ሲቅርና ራሳቸው ባለ ታሪኩ ሊያውቋቸው የማይችሉ ብዙ ዝርዝር ጉዳዮችን ጽፏል። እንደ ምሳሌ ያህልም የራስ ጎበና እና የሜጫው ባላባት ገሮ ያደረጓቸው ውይይቶች እና ድርድሮች በተመለከተ በጻፈው ክፍል ውስጥ በአብዛኛው ከጸሐፊው ምናብ የወጡ እንጂ እውነተኛ ታሪኮች ሊሆኑ እንደማይችሉ ግልጽ ነው። በተመሳሳይ ሁኔታም በምስጢር ተይዞ ሲታቀድ የነበረውን የታህሳሱን የመፈንቅለ መንግስት ሙከራ ውይይቶች ጃገማም የሚያውቋቸው አይመስልም። ጸሐፊው ግን እነኝህን ታሪኮች ለማንበብ እንዲቀል በማሰብ ይመስላል የራሱን ምናብ እየጨመረ ሲያለዝባቸው እንታዘባለን። በቅንብሩም ላይ ከአንድ እውነተኛ ታሪክ ዘገባ የሚጠበቁ አስፈላጊ ነገሮችን አላካተተም። የመረጃውን ምንጮች ሊነግረን አልተጨነቀም። በመጽሐፉ መጨረሻ ካካተታቸው የፎቶግራፍ ስብስቦች ባሻገርም አስፈላጊ የሆኑ የደብዳቤ ልውውጦች፣ ውሎችና ምስክሮች የሉበትም። ይህም መጽሐፉን በቀላሉ እንዲነበብ ከማስቻሉ በቀር አንድን የታሪክ መረጃ የሆነ መጽሐፍ ዋጋ ሊያሰጡት ይችሉ የነበሩ ነገሮች እንደጎደሉ እንዲሰማን ያደርጋል ማንኛውም በታሪኩ ላይ ኩረት ያለው ሰው በአእምሮ የሚመላለሱበትን ከየት አመጣው ወይም ምን ማስረኛ አግኝቶ ይሆን የሚሉትን ጥያቄዎች አይመልሳቸውም። ለእነዚህ ጥያቄዎች ጠቅላላ መረጃ እንኳን የሚሰጥ መግቢያም አልጻፍም። እነኚህ ነገሮች ቢካተቱ ኖሮ የፍቅረ ማርቆስ ስራ በጣም የተዋጣለት ሊያደርጉት ይችሉ ነበር። እንዲህም ሁሉ ሆኖ መጽሐፉ መነበብ ያለበት ስራ ነው። እስካሁን ይህን መጽሐፍ ያላነበቡ አድማጮቻችን ፈልገው ሊያነቡት የሚገባ መጽሐፍ መሆኑን ሳንናገር አናልፍም። እኛም ከዚሁ መጽሐፍ ውስጥ በጥቂቱ ለአድማጮቻችን እናንበብ። ከተራራው አናት ላይ ካለች ችምችም ያለች ዛፍ ስር የኦሮሞ ባላባቱ ገሮ እንደ ልማዳቸው ጋደም ብለዋል። ዙሪያቸውን የራባዶሪ ሉባ ዮባ ዮባ ወዳ ዮባ ሃዮ ዮባ ገዳመው ሞጂ የገዳ እርከን ባላባት እና ልጆቻቸው ተሰብስበው ያወጋሉ። ትንሽ ራቅ ብሎ ካለው ቁጥቋጦ አጠገብ ደግሞ በገዳ የዘመን አቆጣጠር አራተኛ የገዳ እርከን ውስጥ ያሉ የፎሌ ወጣቶች የኦዳ ወይም ዋርካ አርማ የሆነውን ቦኩን ለአባ ቦኩ አስረክበው በቅርቡ ኦዳ የሆኑት ጃራ ስለ ገዳ ስርዓት ያስተምራሉ። በስምንት ሺህ ዓመት ዓለም አካባቢ የኮሽ ልጆች ሴታና ኦራ ተጣልተው ታላቁ ሴታ ታናሹን ኦራን ገደለ። እህታቸው አቴቴ የወንድሟን አስከሬን በሌሊት ተነስታ አባይ ወንዝ ዳር ቀብራ አምላኳ ሰላም እንዲያወርድ ተማጽና፣ የመታሰቢያ ዋርካ ተከለች። የኩሽ አምላክም ዝናብ አዝንቦ ዋርካውን አሳደገው። በዚህም ሰላም ሰፈነ። ከአርባ ዓመት በኋላ የአቴቴ ልጆች የነበሩት ቦረናና ባሬንቱ እንደገና ተጣሉ። ታላቁ ቦረና ታናሽ ወንድሙን ባሬንቱን ገደለው። እናታቸው አቴቴ አምረራ አዘነች። የልጇን አስከሬንም በሌሊት ቀብራ ዋቃ ዘላቂ ሰላም እንዲያወርድላት አምላኳን ተማጸነች። ዋቅም ልመኗን ሰማ ኦዳ እንድትተክል አዘዛት። ልጆቿም የሚዳኙበት አዲስ ስርዓት ነገራት። ያንንም የሰላም ትንሣኤ ሕይወት ገዳ ስርዓት አለው። ጥንታዊና መሠረታዊ እምነቱ ደግሞ ዋቄፈና ተባለ። እሬቻ ይህ ስርዓት የሚከበርበት በዓል ሆነ። የአፍሪካውያን እናት አቴቴ የአምላኳን ትእዛዝና በረከት ተቀብላ በወንዙ ዳር ለዳር ኦዳ ተከለች። ወዲያው ዝናብ ዘነበ፣ ኦዳዎቹ አደጉ። ዘላቂ ዕርቀ ሰላምን በልጆቿና በልጆቿ ሕይወት ላይ ወረደ። ያ የቅድስቷ የኦሮሞ እናት አድባር የሰላምና የእርቅ ቀን እሬቻ ተብሎ ይከበራል። ገዳ ሥርዓት በየስምንት ዓመቱ በቅደም ተከተል ኢኮኖሚያዊ፣ ፖለቲካዊ፣ ወታደራዊ እና መንፈሳዊ ኃላፊነቶች የሚሸከም የዕድሜ መደብ ያለው የባህላዊ አስተዳደር ስርዓት ነው። እያንዳንዱ የገዳ መደብ ለስምንት ዓመታት በስልጣን ላይ ይቆያል። የስልጣን ሽግግሩም ፍጹም ሰላማዊና በክብረ በዓል የታጀበ ነው። ገዳ የኦሮሞ ሕዝብ የኩራት ውርስ፣ የሥነ ምግባር ዋልታና ማገር፣ የእውነት፣ የእኩልነት፣ የፍቅር ምንጭ ከዋቅ የተሰጠ ገጸ በረከት ሆኖ የኦሮሞ ብሔር መተዳደሪያ በመሆን እያገለገለ ነው። ጃገማ በልጅነት ዘመኑ ስለ ቀድማያቱ ስለ ጎዳና ነሞ ዝና ብዙ ነገር ሰምቷል። ጎዳና ነሞ ግዛቱን ዳኒሳ ላይ አድርጎ በምዕራብ እስከ አምቦ፣ በምስራቅ እስከ አዲስ ዓለም፣ በሰሜን እስከ ግንደበረት፣ በደቡብ እስከ ሶዶ ያለውን በባል አባትነት እንዴት ለማስከበር እንደቻለ መጀመሪያ ላይ 350 ሰው እንደገደለ ሕዝቡ ተሰብስቦ ሰው ጨረስ፣ ጦርህን ወርውርልን እንዴት እንዳለው ጎዳናም ድግስ ደግሶ ሕዝቡን ሰብስቦ ከተመረቀ በኋላ ጦሩን ከአጥር ውጭ እንደወረወረ፣ የወረወረው ጦር ግን አገር ያስቸገረውና ከብት ለመዝረፍ የመጣውን ጀላንሴና የሚባለውን ሌባ ወቅቶ እንደገደለ ጎዳናም በሕዝቡ እንደገና ተመርቆ ጦሩን እንዳነሳና ሌላ 649 ሰው እንደገደለ በመጨረሻም እረኛ ሹል ዘንግ ጎርጉሮ ቅድመ አያቱን ጀግናውን ጎዳና እንደገደለና አንድ የጠላቱ ወገድ አጽሙን ሲቀጠቅጥ አንድ አጥንት ፈናጥራ አይኑን አጥፍታ ስለገደለችው የጎዳና ግዳይ ከሞቱ በኋላ ሺህ እንደሞላ ህፃኑ ጃገማ ቢያንስ ለአንድ ሺህ ጊዜ ሰምቷል። ስለዚህ የህፃኑ ጃገማ ህልም ሁሌም እንደ ቀድመ ያቱ ጎዳና ነሞ ጀግና ሆኖ ብዙ ሰው መግደል ሆነ። በአንድ ወቅት አንድ ጋዜጠኛ ጃገማን የልጅነትህ ዘመን ህልም ስለምን እንደ ቅድመ አያተ ሰው መግደል ሆነ? አለው። ጃገማም ከልቡ ስቆ አየህ፣ በዚያን ጊዜ ከሽማግሌዎችና ከሞግዚቴ የምሰማው የቅድመ አያቴን ታሪክና የጦርነቱን ውሎ ብቻ ነው። ሌላው ቀርቶ ለሕይወቴ ስለተሰጋ ከረኞችም ጋር አልገናኝም። ቀበሮ ጉድጓድ ውስጥ ሆነ አሳ ነበር ይታይሃል? አይታየም። ስለዚህ እንደ አሁኖቹ ልጆች ሐኪም፣ ፓይለት ለመሆን ላስብ አልችልም። ምክንያቱም ደግሞ ይሄ በእኔ ዘመን አልነበረም። እንደ ማንኛውም ልጅ ህልሜና ምኞቴ ከምሰማው ከማየው ወጣ አይደለም። ደግመህ ለምን ካልክ ደግሞ ወፍ እንዳገሯ ትጮሃለች፣ ይችላልው አለው የዕለቷ ጀንበር ጠልቃለች። አካባቢው በጨለማ ተውጧል። ውጭ ማደር የለመደው አርበኛ ግን ሰማዩ ላይ ሆጨጭ ብሎ የሚብለጨለጩትን ከዋክብት እንደ ልቡ ያያል። በቅዱ መሠረት እነ ጃገማ ቀስ ብለው እየተሳቡ አጥር ስር ተጠጉ። አድምቄና መሸሻ እየመሩ ዘብ ወደ ቆሞ ፈረንጅ አጠገብ ሲደርሱ እነ ጃገማ በሶምሶማ ተጠጓቸው። ዘቡ ሁለት ጊዜ ማነህ አለ በራሱ ቋንቋ። ማንነታቸውን ያላወቃቸው ሰዎች ዱካ እየቀረበ እየቀረበ ሄዶ አጠገቡ መድረሱን በኮቴያቸው ሲያውቅ እየተርበደበደ መትረየሱን ትቶ ሲፈረጥጥ የምትንፈራገጥ ነፍሱን ሳያተርፍ ወርቅነ መሸሻ ከኋላው የመጀመሪያውን ጥይት ተኩሶ መቶ ጣለው። ተኩሱ ሲከፈት የበጋው መብረቆች በየተመደቡበት ኃላፊነታቸውን ለመወጣት ይራወጡ ጀመር። እነ ጃገማ በቀጥታ መብራት አብርተው ራት ወደሚበሉት ጣሊያኖች ሄደው በተኩስ አጣድፈው ገደሏቸው። በምግብ አዳራሽ ውስጥ ወደ መጋዘኑ ሲሮጡ ከነበሩ ሀያ የጣሊያ ባለስልጣኖች መትረፍ የቻሉት ሦስት ወይም አራት ነበሩ። እነዚህም ወደ ፎቅ ወጥተው ቦምብ ቢወረውሩም ጃገማ እና ዘውዴ እንደ ጉሬዛ ተንጨዋለው ያለው ወጥተው አፋቸውን አዘጓቸው። እነዚህን ከደመሰሱ በኋላ ጃጌ ጃገማ እና ጓደኞቹ 50 ጣሊያኖች አሉበት ወደተባለው ከመሄዳቸው በፊት በስህተት ጥሩምባ ተነፋ። የጥሩምባው ድምፅ የድል መግለጫ ነው ተብሎ የተነገረው እና ግንቡ ሱር ተኮልኩሎ ይጠባበቅ የነበረው ጀሌ የጥሩምባውን ድምፅ ሲሰማ ሆ ብሎ እየዘለለ ወደ መጋዘኑ ሲሮጥ፣ በዚህ አጋጣሚ 50 ጣሊያኖች መሳሪያቸውን ለመውሰድ ወደ መሳሪያ ግምጃ ቤቱ እየሮጡ ሲመጡ መሳሪያ ለመዝረፍ ከተጠጉት ጀሌዎች ጋር በመቀላቀላቸው አብዛኛዎቹ ጣሊያኖች የተገደሉት በዱላ ነው። በዚያ ድቅድቅ ጨለማ ፈረንጅና ሐበሻው የሚለየው በቋንቋና ባለባበስ ብቻ ሆነ። ሁሉም ከፊት ለፊቱ የሚጋረጠውን የጠላት ጦር ኃይል እየበታተነ ግቡ ወደ ነበረው መጋዘን ተንደረደረ። በእቅዱ መሰረትም መጋዘኑ ተከፍቶ ዝርፊያ ተጀመረ። በግምት እስከ ሁለት ሰዓት ተኩል እንደቆዩ መውጣት እንዲጀመር ጃገማ ትእዛዝ አስተላለፈ። በቅዱ መሰረት እግረ መንገዳቸውን ምሽጉ ውስጥ የሰፈሩትን አስራ አምስቱን አርበኞች በፈጸሙት የአላባራይ ማደናገሪያ ተኩስ ምክንያት በኬላው ያሉት አዛዦች ከምሽጋቸው እንዳይነቃነቁና ጥርስ የሌለው አንበሳ ሆነው እንዲቆዩ በማድረግ በወኔና በብልጠት የታገዙት አርበኞች ትልቁን ዳቦ ሊጥ አድርገው ድላቸውን ካለ ችግር አጣጣሙ። እስረኞችን ለማስፈታት በመሪነት የተመደበው መቶ አለቃ ኃይሉ በበኩሉ ከጃገማ በተሰጠው መመሪያ መሰረት ሰኩሱ እንደተከፈተ የጣላውያን አዛዦች ገድሎ መሳሪያቸውን ካስገፈፈ በኋላ በተለያየ ሰበብ በወራሪዎቹ የጣሊያን አዛዦች ወደ ስር የተወረወሩትን ሰማንያ እስረኞች ያሉበትን በር አስከፈተው። ወደ እስረኞቹ በመቅረብም መቶ አለቃ ኃይሉ በጃገማ ኬሎ የሚመራው የአርበኞች ጦር የኢጣሊያን የጥበቃ አከርካሪ አነካክቶ የመሳሪያ ክምችቱን መጋዘን ሰባብሮ የዘመናዊ ትጥቅ ባለቤት ሆኗል። በዚህች ወስታኝ ወቅትም እናንተ የጠላት ግፍ ገፈታ ቀማሾች ሆናችሁ ሁሉ አርበኞችን ተቀላቅላችሁ የተዘረፈውን መሳሪያ እንዳቅማችሁ በመሸከም ለእናት ሀገራችን በጋራ እንድንዋደግ ጥሪ ተደርጎላችኋል አላቸው። እስረኞቹ ሰሚ እስኪጠፋ ድረስ ተንጫጩ። በዚህ መሃል መቶ አለቃ ኃይሉ አርበኞች በአዲስ ዓለም ለመውጣት እንዲንቀሳቀሱ ትእዛዝ መሰጠቱና እሱም በፍጥነት እስር ቤቱን ለቆ እንዲንቀሳቀስ መታዘዙን ተነገረው። በሰኔ ወር 1933 ዓ.ም ንጉሠ ነገሥቱ ወደ ጊንጭ አመሩ። ወጣቱ የአርበኞች መሪ ጊንጭ መግቢያ ላይ ንጉሠ ነገሥቱ የሚቆሙበት ሰገነት አሰርቶ ጠበቃቸው። በእሱ መሪነት ለአምስት ዓመታት በዱር በገደል የታገሉት 3500 አርበኞች በባዶ እግራቸው እና ባጊያቸውን ለብሰው ከላይ ከኢጣሊያ ጦር የማረኩትን ገበርዲንና ኮት ኮፍያ ራሳቸው ባወጡት ቅርጽ በመርፊያ በጃጅተው መሳሪያቸውን በመወልወል ተጠባበቁ። ንጉሠ ነገሥቱ ሰገነቱ ላይ ቆመው ለነፃነታቸው የታገሉትን አርበኞች በጽሞና ሲያዩ ቆዩ። ጃገማ ንጉሠ ነገሥቱ ፊት ፎክር ተባለ። በቅቤ የራሱን ጎፈሬውን ከንበል ደፋ እያደረገ ሳተናው። ባለ ግርማ ሞገሱ ጃገማ አባዳማ ገዳይ በልጅነቱ ዶቃ ሳይወጣ ካንገቱ ጃጌ ጃገማቸው እንደገጠመ የሚፈጃቸው በእናቱ ኦሮሞ በአባቱ ኦሮሞ በጀግንነቱ ፈጃቸው ደግሞ ሁሌ ያደንቃል ሀገር ተገርሞ እህቱም ባይናት ልሙት ለሀገሬ የኢትዮጵያ ጀግኖች አይበገሬ አገሬን ከቶ አይደፍርም ጠላት ዘርፎት አይወጣም የሀገሬን ሀብት እስቲ ለፍልህ የሀገር አሞራ የጠላት ሬሳ ወድቆ ይዘራ ብሎ ከፈኮረ በኋላ ጃኑ ሆይ እኔ ፉከራ አላውቅም አለ። ምን ቀረህና አሉት ንጉሠ ነገሥቱ ፈርጠም ብለው። ከዚያ ቀዳማዊ ኃይለ ሥላሴ ጃገማ ወደ እሳቸው እንዲመጣ ጠቀሱት። ንጉሠ ነገሥቱ ጃገማን እጁን ይዘው መንገድ ዳር ወደ ቆመው መኪናቸው እየሄዱ እኛን ታውቀን ነበር አሉት። ክቡራን አድማጮቻችን በፍቅረ ማርቆስ ደስታ የተጻፈውን የጃገማ ኬሎን ታሪክ የዳሰስንበት ዝግጅት ይኸው ነበር። መልካም የንባብ ጊዜ እንዲሆንላችሁ እየተመኘን በሌላ የምዕራፍ አንድ ዝግጅት እስከምንገናኝ እዚሁ ላይ እናሳርፍ። እናመሰግናለን። አዘጋጅቼ ያቀረብኩላችሁ መዝገቡ ኃይሉ ነኝ ከዋዜማ ሬዲዮ